ትላንትም ዛሬም ለሀገር ሉዓላዊነት ዘብ የቆመውና ለዜጎች ሰላም የሚተጋው የኢትዮጵያ መከላከያ ሰራዊት ወደፊትም የሀገር አለኝታነት ታሪኩን ለማስቀጠል በቴክኖሎጂም ሆነ በስነ ልቦና የበለጠ እየተጠናከረ መሆኑን የኢፌዴሪ መከላከያ ሚኒስቴር ይገልጻል። ከኢቲቪ ጋር ቆይታ ያደረጉት የኢፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ ሰራዊቱ ከዘመኑ ጋር የዘመነና ሀገራዊ አስተሳሰብን እየተላበሰ መሆኑን አንስተዋል። አሁን ያለው ተቋም በውትድርና ሙያዊ የሆነ ተቋም እየተገነባ ነው። ፕሮፌሽናል ሰራዊት እየተገነባ ነው ማለት ይቻላል ማለት ነው። ይህም እንግዲህ መገለጫው ዘመኑ ከዘመኑ ትጥቅ ጋር ራሱን ያዛመደ ሰራዊት እየተገነባ ነው። እንግዲህ የአሁኑ ዘመናዊ ትጥቅ ብዙ ነገር የሚፈልግ ብዙ ዝግጁነት የሚፈልግ ብዙ ስልጠና የሚፈልግ ራስን ከነዛ ትጥቆች ጋር ማዛመድ የሚፈልግ ትጥቅ ነው። ዓለም ላይ ያለው እና የጦርነት ልበለው የጦርነት ሁኔታዎችም ተለውጠዋል። እስከ ዛሬ እንደነበረው አይደለም። ስለዚህ በዓለም ደረጃ እነዚህ ነገሮች እየዘመኑ በሄደ ቁጥር ራስንም በዛ ልክ ተጋላጭነታችን ለመቀነስ ያለውንም አካባቢ ለማረጋጋት የሚያስፈልገው ጉልበት ያ ስለሆነ የእኛም ሰራዊት ከዘመኑ ጋር የዘመነ ዘመናዊ ትጥቅ የታጠቀ ለዛ ትጥቅም ራሱን ያዛመደ፣ ከትጥቁ ጋር ያዛመደ ሀገራዊ አስተሳሰብ በዋናነት የተላበሰ ሰራዊት እየተፈጠረ ነው ማለት ነው። ስለዚህ የኢትዮጵያ መከላከያ ሰራዊት ከኢትዮጵያ በታች የሚመጥነው ሰፈር እንደሌለ የሚያውቅ ብሔር የሌለው ልኬ ኢትዮጵያ ነች ብሎ የሚያምን ለኢትዮጵያም 247 ዘብ የቆመ በጣም ጠንካራ ሰራዊት በዚህ ሰዓት ኢትዮጵያ አላት ቢባል ማጋነን አይሆንም ብዬ አስባለሁ። ነው ተቋሙ ላይ በተደረጉት የሪፎርም ስራዎች የኢትዮጵያ መከላከያ ሰራዊት አሁን ላይ በአስቸጋሪ ሁኔታዎች ውስጥም መልከ ብዙ የሆኑ ግዳጆችን በቀላሉ መወጣት የሚችልበትን ቁመና መፍጠር መቻሉንም ሚኒስትሯ ኢንጂነር አይሻ መሀመድ ገልጸዋል። መልከ ብዙ የሆኑ ግዳጆችን በአንድ ጊዜ በተመሳሳይ ወቅት መወጣት የሚችል ራሱን በአደረጃጀትም በትጥቅም በአስተሳሰብም በስልጠና ያዘመነ ሰራዊት እየገነባች ነው ኢትዮጵያ። ወደ ኢትዮጵያ የሚቃጣ ማንኛውንም ኃይል መመከት የሚችል ቁመና ያለው፣ ያልነበሩ አዳዲስ አደረጃጀቶች የተፈጠሩበት። ምክንያቱም ያለው ነባራዊ ሁኔታ፣ ኢንተርናሽናል ሁኔታው ሴናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች የተፈጠሩበት፣ በአየር ኃይልን ጨምሮ ልዩ ዘመቻዎች የሚባሉ የሳይበር ሴኩሪቲን ጨምሮ በርካታ ስራዎችን መስራት የሚችል ሀይል ተፈጥሯል እና ይሄ ተቋም በዚህ ሰዓት ኢትዮጵያን በኢትዮጵያ የመጣ ማንኛውንም ጠላት በጀግንነት መመከት የሚችል ቁመና ያለው ሀይል ነው ማለት ይቻላል ማለት ነው። በለውጥ ምክንያት የኢትዮጵያ መከላከያ ሰራዊት በትጥቅም ከራስ አልፎ ሌሎች ሀገራትን ወደ መደገፍ መግባቱንም ነው ሚኒስትሩ ያነሱት። የአምራች ኃይልም ወደ መሆን ተሸጋግረዋል። ከዚህ ቀደም እያሉን ያልተጠቀምንባቸው በርካታ ወታደራዊ ኢንዱስትሪዎች ነበሩ እንደሚታወቀው። አሁን ግን እነዚያ ወታደራዊ ኢንዱስትሪዎች ዘምነው በትጥቅ ራሳችን እንችለን፣ ሌሎች ሀገራትን የማገዝ ለሌሎች ሀገራት የማቅረብ ጊዜ ላይ ነው ያለነው ማለት ነው። ድሮንን ጨምሮ እሱ ብቻ ሳይሆን አጠቃላይ የሰራዊቱን ጤንነት እና ደህንነትም ለመጠበቅ በርካታ የጤና ተቋማት ያሉት የጤና ባለሙያዎችንም ራሱ እንትን እያደረገ ያለ እያመረተ ያለ ተቋም ነው። የምንፈልጋቸውን አጠቃላይ ወታደራዊ ሙያዎች ብቻ ሳይሆን አስተዳደራዊ ሙያዎችን፣ ቴክኒካል ሙያዎችንም በዩኒቨርሲቲ ዩኒቨርሲቲው እያመረተ ያለበት ሁኔታ ነው ያለ እሱ ብቻም ሳይሆን ጥናትና ምርምሮችም ይካሄዳሉ። በወታደራዊ መስክ ብቻም ሳይሆን በመሳሪያ ማዘመን ሜዲን ኢትዮጵያ መሳሪያዎች በቅርቡ የኢትዮጵያ መሳሪያዎች ሆነው የሚወጡበት ቁመና ላይ የደረሰ ሪቨርስ ኢንጂነሪንግ እየተሰራ ያለበት ጥናትና ምርምሩ ለፕሮዳክሽኑ ጭምር ግብአት እየሆነ ያለበት አስፈላጊ ከሆነ ማሳየት የሚቻል በኢትዮጵያ ብቻ የተመረቱ የሚባሉ መሳሪያዎች ብቅ ብቅ ማለት የጀመሩበት ሁኔታ ላይ ነው ያለ ነው ማለት ነው። ሰራዊቱ የኢትዮጵያን ብሔራዊ ጥቅም የሚነካ ማንኛውንም ትንኮሳ ከመመከት ባለፈ ለቀጠናው ሰላምም የመስራት ቁመና ላይ